ብስሚላህ ራሕማን ራሒም ዐብደል አዚዝ ቁርዓን የተቀራ የተሐፈዘ የሚለውና እያንዳንዱ የሚወጡ ተማሪዎች ወጥተው የሚያስተምሯቸውን ቢያንስ አንድ ሰው አምስት ሰዎችን ካሳፈዘ ብለ ካልኩሌት ስታደርግ፣ በጣም የሚያስቁ በጣም የሚያሳዝኑ የሚያስቁ ብቻ ሳይሆን የሚያሳዝኑ ገጠመኞች የሚነግሩንም አሉ እና እስኪ የተወሰነ ስለ መርከዝ የምትል ነገር ካለ ደስ ከመሆኑ ጋር ግን የሆነ አዝናኝ የሆኑ ገጠመኞች አይጠፉትም እና አንድ ጊዜ ያው መርከዛችን ከሌላ አካል ጋር የመጣ ምግብን አይፈቅድም ቁርዓን እንግዲህ ከኔም በላይ ያው ያወረደው አካል አላህ ስብሃነ ወተዓላ የገለጸበት አገላለጽ ለሁላችንም በቂ ነው። ምን አስደቁ ሚንላ ሚንላ ሀዲ ምን አስደቁ ሚንላ ይራ ነውና ከቁርአን ጋር ባትገናኝ ኑሮ ምን አይነት ህይወት ትኖር ነበረ? ማን ትሆን ነበር? ቁርአን ለብዙ ችግሮች መፍትሄ የሆነ አግኝቼዋለሁ፣ በህይወቴም፣ በቀልቢ በተለይ ደግሞ ቀልብን ከቁርአን ውጪ በምንም ላክመው ማልችለው የሆነ ነገር ነው። ቁርአን ሀቢት ካላደረከው በየቀኑ የምታደርገው በየጊዜው የምታደርገው ነገር ካልሆነ የሆነ አንድ ጊዜ ብቻ አድርጌው የምትጨርሰው የሆነ እንደ ፕሮጀክት አይነት አይደለም።

ከቁርዓን ጋር ደግሞ እንደዚሁም ከመድረሳዎች ጋር ህይወቱ የተቆራኘ ነው። እንግዲህ አጠራርጌ ርጌ ራሴ ያክል ካስተባበክ ይበቃል። ይህ ለተመልካቾች እንጂ ያው ከኔ ጋር ብዙም የምንራራቅ አይደለንም። ቅርብ ወዳጄ ነው፣ ወንድሜ ናጅዋ ያው ዐብዱልዓዚዝ ስዑድን ማለት ይችላሉ ተመልካቾች። በዚሁ አጋጣሚ በወጣቶች እንቅስቃሴ በጀማ እንቅስቃሴ ብሎም በዳዕዋና በንባብ ላይ ማቅ ወንድሜነ፣ እንሻላ ዛሬ ወደ ቁርአን አለም ለመግባት እንሞክራለን። ቁርአናዊ ሀሳቦችን በተወሰነ መልኩ ባለችን አጭር ሰዓት ለማስተላለፍ እንሞክራለን እንሻላ። እስኪ መጀመሪያ ዓብደልዓዚዝ ቁርአን የተቀራ የተሳፈዘ የሚለውን እናንሳ እስኪ። ጠይብ እሺ። እኔ ቁርአንን ያሐፈዝኩት ያው በጣም የሚታወቅ የሆነ መርከዝ ነው፣ መርከዝ ኢብኑ ከሲር ተሕፊዝ ልቁርአን ልከሪም በጣም ታዋቂ ነው። ማሻላ እዛ ነው ቁርአንን ሐፊዝ የጨረስኩት። ማለት ከሱ ጋር በተያያዘ ያው ስለ መርከዙ አንዳንድ ነገሮችን ለማለት ያክል መርከዙ ያው የሚተዳደረው በዋናነት የሚያስተዳደረው ኡስታዛችን አብዱልቃድር ይባላል መሐመድ ደጉም ኡስታዝ መሐመድ አብዱልቃድር። ብዙ እንግዶች እዚህ እኔም ጋር እንግዳ የቀረቡ እንግዶች ከብኑ ከሲር ናቸውና፣ እንደውም አንድ እንግዳ ጋ ስለዚህ ስጨዋወት ነበረ ም ብኖ ከሲር ነበር የተመረኩትና ገጠመኞቹ ምኖቹ በቃ ብኖ ከሲር ጋር ያለው ጀቡ በጣም ይለያል። ለኢትዮጵያ የቁርአን መስፋፋት ያበረከተውን አስተዋጽኦ በተወሰነ መልኩ እያነሰን ነበር እና እርሱም በጣም ትልቅ የሆነ አሻራ ነው ኡስታዝ እንግዲህ ለማሳረፍ የሞከረው። መርከዙ የሚቀበለው ከኢትዮጵያ ከተለያዩ አካባቢዎች የመጡ ሰዎች ነው። እንደውም ከአዲስ አበባ የሚቀበለው ቁጥር አነስ ያለ ነው። ቁርአን ላይ ደከም ያሉ አካባቢዎች ናቸው ብሎ የሚያስባቸው ቦታዎች ደግሞ ለእነሱ ኮታቸውን በዛ አድርጎ ይቀበላል። ተማሪዎች ከመጡ በኋላ ያው ፉል ፓኬጅ ነው፣ ማደሪያ፣ ምግብም የመሳሰሉትን ይሸፍናል። ከዛም ከቁርአንም ባለፈ ደግሞ አጠቃላይ የዲን እውቀትንም እንደዚሁ የሚማሩበትንም ሁኔታ ያመቻቻል። እና እስካሁን እንግዲህ በጣም ብዙ ባቾች እኔ እንኳን አራተኛ ባች ነኝ። ከኔ ባች ደግሞ በጣም ብዙ ባቾች አሁንም ድረስ እየተማሩ ነው። እና እያንዳንዱ የሚወጡ ተማሪዎች ወጥተው የሚያስተምሯቸውን ቢያንስ አንድ ሰው አምስት ሰዎችን ካሳፈዘ ብለህ ካልኩሌት ስታደርግ ቁጥሩ በጣም ከሚገመተው በላይ ነው እና ኢትዮጵያ ውስጥ እንግዲህ እንደ ኢትዮጵያ መርከዛችንም እንግዲህ ትልቅ የሆነ አሻራ አሳርፏል ለማለት ወደ አላህ መራኪዞችን ያብዛለን። ይህንንም ደግሞ ሳይሰለች ፈንድ የሚያደርጉ አካላቶች ስፖንሰር የሚያደርጉ አካላቶችንም ጭምር አላህ ያብዛለን፣ ኢንሻላህ። መርከዝ ሲባል ያው ብዙ ገጠመኞች አሉ። አደላ ብዙ እንግዶች ላይ መርከዝ ላይ በቃ በጣም የሚያስቁ በጣም የሚያሳዝኑ የሚያስቁ ብቻ ሳይሆን የሚያሳዝኑ ገጠመኞች የሚነግሩንም አሉ እና እስኪ የተወሰነ ስለ መርከዝ የምትል ነገር ካለ ደስ ይለናል። ጠይብ፣ እሺ። ያው ረመዳንም ስለሆነ ስለ ረመዳን አንድ ገጠመኝ ባጫውታችሁ ደስ ይለኛል። ግን ጠቅለል አድርጊ መጀመሪያ ረመዳን ላይ መርከዝ ውስጥ የሚኖረንን ሀል እንደዚሁ ለመግለጽ ያክል በጣም ደስ ይላል ማለት እስካሁን ካለፉ ረመዳኖች ውስጥ እንደሱ አይነት ረመዳን እኔ እንግዲህ በፐርሰና ላይ አሳልፌ አላቅም። በቃ 24 ሰዓት ሙሉ ከቁርዓን ጋር ነው። ቀኑን ሙሉ እንቀራለን። ከዛም በኋላ ከዞህር በኋላ ምሳይዋን በላም ከዞህር እስከ አስር ድረስ እንተኛለን። ከዛም በኋላ ልክ መግሪብ እስኪደርስ ድረስ ከአስር እስከ መቅሪብ እንቀራለን። ልክ ደግሞ ከፈጠርም በኋላ መስችድ እንገባና ዝግጅት እናደርጋለን። አሁንም እንቀራለን እንቀራለን እንቀራለን እንቀራለን። ተራዊ ካለቀ በኋላ አራት ሰዓት ምናምን ገብተን ራታችን ምናምን ከበላን በኋላ እንተኛና ስምንት ሰዓት ላይ ድጋሚ እንቀሰቀሳለን። ስምንት ሰዓት ላይ ተነስተን ተሰብስበን ደግሞ ተሐጁድን እንቆማለን። አንድ ጁዝ ከግማሽ አካባቢ እየተቀራ ማለት ነው ረመዳን ውስጥ ብዙ ጊዜ ይከተማል እየተሰገደ እና በጣም ደስ የሚል እንትን ነው። እና ይህ ከመሆኑ ጋር ግን የሆነ አዝናኝ የሆኑ ገጠመኞች አይጠፉትም። እና አንድ ጊዜ ያው መርከዛችን ከሌላ አካል ጋር የመጣ ምግብን አይፈቅድም። እሺ፣ ከውጭ የሚመጣ ምግብ ይከለከላል። እና አንድ ቀን ምን ሆነ፣ እኔና ጓደኛዬና ከመስጂድ ተሐጁድ ተሰግዶ እየወጣ ነውና፣ እዛ አካባቢ ሰው ያው እንደዚሁ ያውቃል የመርከዝ ተማሪ መሆነህን ምናምንና ምናምን ስታልፍ ምናምን ናጉርሰህ ምናምን ይለዋል እና እንደዛ ሲሏችሁ፣ እሺ እንዳትሉ ምናምን ተብለናል። እና እንትን ሰውንም እንዳናስቸገር ናም በሚለም በቃ እንደዛ ተብለናል። እና አንድ ከጓደኝ ጋር ልክ እንትን ስንል አንዱ ሰውዬ ቆመ። በቃ ጠቅልሎ ማለት ነው ክትፎ ነበር እና ካላጎረስኳችኋል

ከዛም በኋላ እዛ ጋ ያሉት ምን ሆናችሁ ነው? አልገባም ይባላል። እኔ እንትን ደንግጭ አለውም ሳቂም መቶብኛል፣ የጓደኛዬን ሁኔታ ምናምን አይቼ ብቻ አላኩልሃል። ኡስታዛችን ግን የዛኔ አየንና በአይን አለፈን፣ አልተቀጣንም። ተገርሞ አለፈ፣ ተገርሞ ብቻ አለፈ። ትልቅ መዳን ይመስለኛል። ጥፋት አጥፍተህ ሳትቀጣ በቅጣቱ በቃ እኔ እንጃ እንጂ ትላለህ። ቅጣቶች ነበሩ ግን ያ አክቹዋሊ የዛን ቀን እንግዲህ በረህማ ታልፈናል ማለት ነው እና መርከዝ እንደዚህ ነበረ። ረመዳን በጣም አሪፍ ነበር። መጣምናቶች መርሐባ። ዐብዱልዓዚዝ፣ ሌላ እንድናነሰው የምፈልገው ሀሳብ ስለ ቁርአን ምንነት፣ እስኪ የተወሰነ ነገር እናዋለ ቁርአን ምንድን ነው ለአንተ? እስኪ ስፔሲፊክ በአንተ አረዳድ ምን ብለህ ትገልጸዋለህ? ቁርአን እንግዲህ ከኔም በላይ ያወረደው አካል አላህ ስብሐነሁ ወተዓላ የገለጸበት አገላለጽ ለሁላችንም በቂ ነው። መን አስደቁ ሚናላ ሀዲ፣ መን አስደቁ ሚናላ ቀይራ ነው እና ቁርአን እንግዲህ ሁዳ ነው፣ መመሪያ ነው። የሰው ልጆች ወደዚህ ምድር ከመጡ በኋላ የመጡበትን ፐርፐዝ የሰው ልጅ ይረሳል፣ ወደ ምድር የመጣበትን ዋነኛ ዐላማ፣ ወዴትስ እንደሚሄድ፣ ወዴት መሄድ እንዳለበት ይህን ሁላ ነገራቶችን ይዘነጋል። ዝንጉ ተደርጎ የሰው ልጅ ስለተፈጠረ ማለት ነው። እና እነዚህ ዝንጉ የሆነበትን ባህሪ ኮምፓስ ሆኖ የሚያገለግለው እንዳይጠፋ አቅጣጫ የሚሄድበትን አቅጣጫ የሚያስቀምጥለትን የሆነው ኪታብ ነው። እና ይህ ኪታብ ደግሞ አላህ ሂክማ እንደሆነ አላህ ቁርአን ላይ ይነገረናል። ሂክመቱን ባሊቃ ፈማቱኒ ኖር ብሎ አላህ ይገልጽልናል ማለት ነው። እና ይህንን ካልኩ ስለ ቁርአን እንግዲህ ቁርዓን ላይ እንዳልከው አላህ ሱብሓነ ወተዓላ በጣም በብዙ አገላለጾች ገልጸውታል። ብዙ እንግዶች የተለያዩ አይነት አገላለጽ ያመጣሉ። በጣም የሚደንቅህ ከሰው ሰው የተለየ ነገር ትሰማለህ እና ማለት ቢዘል የማያልቅ ነገር ነው። እንዴት ላለ ትርጓሜው ብቻ ሚኒንጉ ምናምን አደለም ግን እንዴት ትገልጹታላችሁ ሲባሉ እግዶቻችን በተለያየ አይነት አገላለጽ ሲገልጹት አዲስ ነው የሚሆንበት ሁል ጊዜ ና በጣም ይለያል። በጣም መጨረሻ ላይ ያነሳው ሀሳብ ተመችቶኛል። ሄክማ ያልከው ሀሳብ ጥበብ ግን ምንድን ነው በቁርዓን እይታ ማለት ከዚህ ጋር ትንሽ ብናያይዘው ምን ይመስልሃል? ይበሺ ቁርዓን ቃሊያዊ ፍችውን ስናየው ከቁርዓን ላይ ያሉ ማዕናዎችን ስናይ እንደሚያስቀመጡት አልዕልሙ ወላዓመል ይላሉ። ሂክማ ብሎ ማለት ሊትራል ዲፊኒሽን አልዕልሙ ወላዓመል የሆነ እውቀት ነው። ከዛ ደግሞ እውቀቱ ይዞት የሚመጣው ደግሞ ተግባር ነው። ስለዛ ሁለቱ ነገራቶች ያልተሰባሰቡበት ሂክማ ልንለው አንችልም። አንድ ሰው የሆነ ነገር ዕልም አለኝ ብሎ ብቻ ስላለ ይሄ ሰውዬ ሂክማው ጥበብኛ ነው ልንለው አንችልም። ያንን ጥበብ ምን ይፈልጋል አውርዶ እንዲሰራበት ማለት ነው። ይህንን ከሚጠቁመን የቁርአን አንቀጽ ስንመለከት እንግዲህ አላህ ቁርአን ላይ ሕክማ የተሰጡ ሰዎችን ይገልጽልናልና ወአተይና ሉቅማነ ልሕክመተ አንሽኩር ሊላ እንግዲህ ለሉቅማን ሕክማን ሰጠ ነው። ግን ይህንን የሰጠ ነው ምን እንዲያደርግ ነው? አንሽኩር ሌላ ሹክርና እንግዲህ ሐምድ እንደሚለያይ ብዙ ዑለማዎች ያስቀምጣሉ። ሹክር ምንድን ነው? በተግባር የምትገልጸው ነው። እና አላህ ይህንን ሕክማ ሰጠኝ ብለህ የምታስበው ምንድን ነው? አንተ ወደ ተግባር የምታወርደውና የምትቀይረው የሆነ ነገር ሕክማ ብለን እንጠቅሰዋለን ማለት ነው። ቁርአንን አሁን ከዚህ ጋር ስናያይዘው ካልቀደምኩ ቁርአን ማለት ተግባር ወለድ እውቀት ነው ማለት እንችላለን ማለት ነው። በውስጡ ቲዎሬቲካል ነገሮችም እውቀት ሊሆኑ የሚችሉት ልናውቃቸው ልናምንባቸው የሚገቡ ነገራቶችን ፕላስ ወደ መሬት እንዴት ነው ማውረድ ያለብን፣ እንዴት ነው ስ መውረድ ያለበት፣ ይህን ሁለቱን ያጣመረ መጽሐፍ ነው ልንል አንችልም፣ በጣም እንችላለን እንጂ። ለዛም ነው እኮ ቁርዓን ምንድን ነው፣ አንዳንድ ጊዜ የሆኑ ቃላቶችን እንሰማለን፣ አብስትራክት ናቸው አየር ላይ ብቻ ሊቀሩ የሚችሉ ሀሳቦችን እንሰማለን። ነገር ግን ቁርዓን ግን ሀሳቦችን ያነሳልናል፣ እነዚያ ሀሳቦች ከኛ ጋር መዋህዳቸውን ቼክ ያደርጋል፣ ከዛ ደግሞ እነዛን ሀሳቦች የምናወርድበት እንደዚሁ እንትን ይለናል ማለት ነው። እና ይህንን ሄክማ ቅድም እንደነገርኩህ እንግዲህ አላህ ምን ብሎ ይነግረናል ወመን ዩእተ ልሕክመተ ፈቀድ ኡትየ ኸይራን ከሲራ ሕክማን የተሰጠው የሆነ ሰው አካል እንግዲህ ህክማን አንድ ዴፊኒሽኑን ብቻ ነው ያየነው። ብዙ ዴፊኒሽኖች አሉት። ቁርዓንም ሄክማ ተብሏል። ወከዘሊከ ሱናም እንደዚሁም ሄክማ ተብሏል። ሌላ ደግሞ በጣም ቆንጆ የሆነ አገላለጽ ደግሞ ያገኘሁት ምን አይነት አገላለጽ ነው? አንድ ነገር በቦታው ማስቀመጥ ሂክማ ይባላል። አንድን ነገር በቦታው ማስቀመጥ ይህ ምን ማለት ነው? እንግዲህ በረሱል ሰለላሁ ዐለይሂ ወሰለም ህይወት ስንተረጉመው አንድ ወጣት ሻብ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመጣና ና ያ ረሱላ ላህ ዚናን ፍቀዱልኝ ብሎ ይላቸዋል። እንግዲህ አሁን ባለው ኮንቴክስት እንትን ስንለው አንድ ሼክ ወይ አሊም ጋር ሄደህ የአሊም እስኪ ዜና ፍቀድልኝ ብትለው የሚሰጥህ መልስ ምንድነው? እንተ ሌለህ ይችላል። አንተ ትቀልዳለህ እንዲ ምንድነው ቀልድን ያስከው ምናምን ሌለው ይችላል። ወይም ደግሞ እንዴት እንደዛ ልትል ትችላለህ። ወይም ደግሞ ቀለል ባለመልኩ ሁክሙን ሊያስረዳው ይችላል። ወላ ተቅረቡ ዜና እኮ አላህ ብሏል። ወይም ደግሞ እንትን ስለ ጀልዳም ስለ ግርፋቱም ስለዛ በእንደዚህ በእንደዚህ ምክንያቶች ዚና ሐራም ነው ብሎ ሊገልጽለት ይችላል። ረሱል ሰለላሁ ዐለይሂ ወሰለም ግን ይህንን እውቀታቸውን እንግዲህ አሁን ያልኩህ እውቀት ነው፣ ዒልም ነው። ዒልም ከሒክማ የሚለይበትን የምታይበት መነጽር ምንድን ነው? ረሱል ሰለላሁ ዐለይሂ ወሰለም ለዚህ ሻብ የመለሱለትን መልስ እንግዲህ ይሄ እንዳልጠፋው ተረድተዋል። ካመጣጡ ፍቀዱልኝ ማለት ኦኬ እንደማይፈቀድ ያውቃል። ስለዛ ረሱል ሰለላሁ ዐለይሂ ወሰለም ያሉት ይሄ ነገር በእናትህ ላይ ቢፈጠር ትወዳለህ ወይ ብለው ነው የጠየቁት። ከዛ ልክ በዛ ሰዓት ላይ ያ ግለሰብ ያሻብ

ዋህ ሲን ፈርጀው እንደዚህ ብለው ማለት ነው። እና ይህንን የምንመለከትበት ነገር ምንድን ነው? ሕክማ ምንለው ነገር የሆነን ነገር በቦታው ማስቀመጥ ነው እንጂ የሆነን እውቀት ማብራራት ወይ ምናን አይደለም። አሁን እንግዲህ ቅድም እንዳልኩ እውቀትን ማብራራት ይቻል ነበር በዛ ቦታ፣ ላኪን ግን የሚያስፈልገው ሕክማ ነው። ኮንቴክስትን በትክክል መረዳት ማንን ነው ማውራት ያስኩት ማን ነው እያናገረኛለሁ የሚለውም በትክክል የተረዱት ይመስለኛል። ረሱ ስለ ላ ይህንን የተናገረበትም ምክንያቱን ዳፊያ የሚባለው ነገር አለ አደለ፣ ያንም ነገር ተረድተውታል። ስለዚህ ቤስት ነገር ምንድን ነው ማለት ያለብኝ አሉና፣ ረሱ ስለ ላ ስለም ቤስት የሚባለው መልስ ነው የሰጡት። ስለዚህ እኛም ማንም ሰው ጋር ኢንተራክት ስናደረግ ር ሐኪም ነን ለመባል ር ሒክማን ተላብሰናል ለመባል ሁኔታውን በትክክል ተረድተን ሰውየውን፣ ጥያቄውን ከዛ በኋላ ካለን እውቀት ተነስተን ለአሁኑ ሁኔታ ይህን ነገር ነው ማለት ያለብኝ ብለን ማድረግ እንዳለብን የተረዳን ይመስለኛል። መርሓባ ሐቢቢዋ እሺ። ስለ ሒክማ እናነሳለን። አንድ ታነሳለ የምፈልገው ሀሳብ ዐብዱልዓዚዝ፣ አሁን የምናቅህ ዐብዱልዓዚዝ ከቁርዓን ጋር ባትገናኝ ኑሮ ምን አይነት ሕይወት ትኖር ነበረ? ማን ትሆን ነበር? ወላሂ ኢማጅን ለማድረግም ከባድ የሆነ ጥያቄን የጠየከኝ። ቅድም እንደነገርኩ ቁርዓን ኮምፓስ ነው በሚል ዴፊኒሽን እንትን ብየዋለሁ። እና ምናልባት እንግዲህ ዐብዱልዓዚዝ ከቁርዓን ጋር ባይገናኝ የሚሆነው ምንድን ነው የመጣበትን የማያውቅ የሚሄድበትን መንገዱን ሀደፉን የማያውቅ ወዴት እንደሚሄድ የማይገነዘብ አድርገህ ታስበዋለህ። ዱንያዊ በሆነ ነገር ላይ ደግሞ ለችግሮቹ መፍትሄ ማግኘት በጣም የተሳ ነው። እኔ አሁን የማስበው ማለት ነው ቁርአን ለብዙ ችግሮች መፍትሄ የሆነው አግኝቼዋለሁ በሕይወቴም፣ በቀልቤ በተለይ ደግሞ ቀልብን ከቁርአን ውጪ በምንም ላክመው ማልችለው የሆነ ነገር ነው። ሲደብረህም ሲከፋህም ሐዘን ሲሰማህም ብዙ ነገር ቁርአን ልብህን ያክመዋልና ና እንደዚህ ብቻ ካልኪ ይበቃል። በጣም ደስ የሚል አገላለጽ ነው። አላህ ሱብሓነ ወተዓላ ከዚህ ማንነት ይጠብቅ እናንተንም። ሌላ የምናነሰው ሀሳብ ስለ ቁርአን ተአምርነት እናንሳ እስኪ። ቁርአን በጣም ዘላለማዊ የሆነ የማይደበዝስ ተአምር ነው ይባላል አደለ? ምን ለማለት ተፈልጎ? የቁርአን ተአምርነትስ ምንን ነው ማለት? በምን ሊገለጥ ይችላል? ሰዎች ስለዚ የተወሰነ ሀሳብ ብታጋራ የቁርዓን ተአምርነትን። እንግዲህ ቁርዓን ተአምር ነው ብለን ስንል፣ ሎጂካል ሆኜ ሎጂካል በሆነ መልኩ አንድ ነገር ላስረዳ። ብዙ መጽሐፎች እስካሁን ድረስ ተጽፈው እናገኛቸዋለን፣ አለም ላይ በጣም ብዙ ሺህ መጽሐፎች ማለት ነው። የሆነ ዘመን ላይ የተጻፉ መጽሐፎችን አንስተን አሁን ላይ ከፍተን ብናነባቸው ያዝናኑናል በቃ ያስቁናል። የሰው ልጅ እንደዚህ ያስብ ነበር እንዴ? የሰው ልጅ እንዴት እንደዚህ ያስባል ብለን በጣም እንገረማለን። ቁርዓን ግን ይህን ሁላ ሺህ ዓመታትን አልፎ ስናነበው እኔ ዛሬ ካጋጠመኝ ሁኔታ ጋር ቁጭ አድርጎ የሚያናግረኝ እስኪ የሚመስለኝ ድረስ ያናግረኛል። ከኔ ጋር ሙዓመላ ይኖረዋል ማለት ነው በምታነበው ነበር ከእኛ ጋር ንግግር ብቻ ሳይሆን ደሞ አንድ ወንድም እያለ ነበረ የሆነ ዓለም ላይ የሚፈጠር የሆነን ሁኔታ በዛ ሁኔታ መነፅር ቁርአንን ሳነበው ቁርአን ለዛ ነው እንዲወረደው እንድላ ያደርገኛል። ሌላ ደግሞ ኢንሲደንት ይፈጠርና ቁርአንን በዛ መነፅር ደግሞ ደግሜ ሳነበው፣ ኧረ አይደለም፣ በቃ ለዚህ ነው የወረደው ቁርአን እንድላ ያደርገኛል እያለኝ ነበርና ከፐርሰናልም ጋር ደግሞ ከምናልፍበት ከዴይሊ ሮቲናችን ጋር በጣም ልክክል ይላል። አላይተኸው ከሆነ በጣም አሁን ለአንተ የመጣና አንተን ሊቀጽስህ የመጣ እስከሚመስልህ ድረስ በጣም የምትገረመባቸው አያዎች እንግዲህ ብዙ ናቸው። ብዙ ጊዜ የሆነን አያ ደጋግመህ የምትቀራባቸው ጊዜዎች ይኖራሉ። የሆነ ነገር ያጋጥመህና ደግሞ እነዚያ አያዎች በሆነ የህይወት ትርጉም ውስጥ ተተርጉመው ታገኛቸዋለህ። እና እኔ የቁርአንን ተአምርነት በዚህ መልኩ ነው የምገልጸው። ኢንሻላህ ቁርአን፣ አሁን ስለ ሒፍዝ እናንሳ እስኪ የተወሰነ ነገር። አንዱ ሰው ቁርአንን ሲያፍዝ ምን የሚጨምርለን ነገር አለ? ማለቴ ምን አድ ያደርግለታል እሱ ላይ ፊት ካልሆነ ሰው ወይም ቁርአንን ካልሸመደደ ሰው ፊት፣ ስንል በትክክል የተረዳና የሚቀራው ማለት ነው። እና ምን ቫሊዩ አድ ያደርጋል ቁርን ብለ ታስባለህ። የሰው ልጅ ላይ አንድ ነገር በሸመደድከውና በያዝከው ልክ ከአንተ ጋር የመዋሀድ አቅሙ ይበረታል። አንድ ነገር ብቻ አንብበህ የተውከውና ያንን ነገር ሁለት ሶስት ጊዜ ቁጭ ብለህ በደንብ ያጠናኸውና እንትን ያልከው ከአንተ ጋር የሚዋሃድበት መጠን እኩል ሆኖ አናገኘውም። እና አንድ ሰው ቁርአንን በሚያሐፍዝበትና በሚሸመድድበት ጊዜ ሞር ከቁርአን ጋር በጣም ቅርብ ያደርገዋል ማለት ነው። ከዛ ሰውዬ ጋር የሚኖረው የህይወት ተግባሩም ላይ፣ በእያንዳንዱ የህይወት እርከኑ ላይ ይህንን ቁርአን ከፊት ለፊቱ ያገኘዋል። እና ቁርአንን መሐፈዝ እንዳልኩ ከዛ ሰውዬ ጋር የሚኖረውን አታችመንት እንዲጨምረው ያደርጋል። ረሱል ሰለ ላሁ ዓለይሂ ወሰለም በሐዲሳቸው ምን ይሉናል? አልማሂሩ ቢልቁርአን መዓ ሰፈረቲል ኪራሚል በረራ። ቁርአንን በደንብ አሳምረው የሚቀራ የሆነ ሰው ከተከበሩ መላእክቶች ተርታ ይሰለፋል። እና ወለዚ የቅረኡ ቁርአን ወየተታታ ፊሂ አለይ ሻቁን ለሁ አጅራን ይላል ሐዲሱ ቁርአን እየከበዳቸው ግን እየተንተባተቡ የሚቀሩ ወይም ደግሞ እየከበዳቸው የሚቀሩ ሰዎች ደግሞ ሁለት አጅር ያገኛሉ አንደኛ በጆህዳቸው በጥረታቸው ሁለተኛ ቁርአኑን በመቅራት ላኪን ግን ቁርአንን በኢትቃን በደንብ ተደርጎ እያንዳንዱን በደንብ ሊያነብ የሚችል ሰው ከተከበሩ መላእክት ተርታ ይሰለፋል ማለት ነው። ይህ እንግዲህ ከዚህ በላይ ዓለም ላይ ያለ ሰዓዳን እንግዲህ ምንም ልናገኝ አልችልምና ትልቅ የሆነ እንትን ነው። ማሻላ በጣም አሪፍ ቆይታ ነበር። መጨረሻ ላይ እስኪ ከቁርአን ላልቀሩ ሊሆን ይችላል ኦር ቁርአን ላልሐፈዙ ወይም ደግሞ ከቁርአን ተደቡር ለራቁ ሰዎች የምታስተላልፈ መልክት ር ማለት እዛ ላይ ማሂር ሆነ ኦር አንተ ላይ ሳይኖር ሳይሆን ችግሩ እንደ ይሄ ነገር ቢተላለፍ የምትለው ምክር ካለ አንዳንድ ጊዜ እኔም አሁን ሳልሐፍዝ በፊት የሚሰማኝ ስሜት ነበረ። የሚያሐፍዙ ሰዎችን ሳይ በቃ ተአምር እንደሆነ ነገር በቃ የሰው ልጅ አላህ የሰጠው የሆነ ተአምር ነው። ናም ተአምር ነው። ነገር ግን በአንዴ እንደዚህ የመጣ እስከሚመስለን ከሱ በኋላ ያለን ጁህድ ሳንመለከት ቀጥታ እንደተሰጠው አይነት ነገር እናስባለን፣ ብዙ ሰዎች ማለት ነው። ነገር ግን ይሄ የተሳሳተ የሆነ እሳቤ ነው። ሁሉም ሰው ቁርአንን ማሐፈዝ አቅም አላህ ሰጥቶታል። ምንድን ነው ከአንድ ሰው የሚጠበቀው ጁህድ የማድረግን ነው። ቁርአን ሀቢት ካላደረከው በየቀኑ የምታደርገው በየጊዜው የምታደርገው ነገር ካልሆነ የሆነ አንድ ጊዜ ብቻ አድርጌው የምትጨርሰው የሆነ እንደ ፕሮጀክት አይነት አይደለም። ላይፍታይምህ እስከሚያልቅ ድረስ ይዘኸው የምትጓዘው እንትን ነው እና እኔ አሁንም ሰዎችን እንትን ብ የማስበው ዑዝር መስጠት አቁመን ማለት እንደዚህ እንደዚህ ነገራቶች የሚመቻችሁልኝ አሐፍዛለሁ ወይ እንደዚህ መድረስ ውስጥ ብገባ አፍዛለሁ መራኪዞች ውስጥ ብገባ አፍዛለሁ የሚለውን ነገር ትተን በየቀኑ ቢያንስ ሆኑ የሆኑ የቁርአን ክፍሎችን መሐፈዝ ከዛ የእነሱንም ተፍሲር ሌላውንም ትምህርት ከዛ ለማግኘት መሞከር እና እንደነገርኩህ የሆነ ህይወት ጊዜ ላይ ብቻ የምንጨርሰው ስላልሆነ እስከ ህይወት ፍጻሜያቸው ድረስ ይዘውት እንዲጓዙ ስለ እመክራለሁ። ማሻ አላህ! እጅግ በጣም እናመሰግናለን። ጥሪያችንን አክብረህ እዚህ ከሰዓትህ ቀንሰህ አብረህን ስለቆየህና ይህን የመሰሉ አዳዲስ ሀሳቦች ደስ የሚሉ ሀሳቦችን ስላጋራ በጣም እናመሰግናለን። ተከበራችሁ ተመልካቾቻችን፣ የዛሬ ፕሮግራማችን ይህን ይመስል ነበረ። እንዲህ ፋንድ እንድንል ያደረጉን ቡኻሪ ብራንድ ኮሌክሽኖች ናቸው። ቤቴል አደባባይ ከንግድ ባንክ ፊት ለፊት ታገኟቸዋላችሁ። ጎብኛቸው ማለት እንወዳለን። በሌላ ፕሮግራም ከሌላ እንግዳ ጋር እስከምንመለስ ድረስ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።